የቅዳሜና እሁድ ገበያ የአትክልትና ፍራፍሬ ምርቶችን ሸማቾች በአቅራቢያቸው እንዲያገኙ በማድረግ ሂደት ውስጥ ከፍተኛ አስተዋጽኦ እያበረከተ ይገኛል። ኤሜንም በአቃቂ ቃሊቲ ክፍለ ከተማ አቃቂ ቶታል አካባቢና ገላንክ ኮንዶሚኒየም አካባቢ ያለው የቅዳሜና እሁድ ግብይት ሽመታ ምን ይመስላል ሲል የገበያ ቅኝት አድርጓል፣ ሸማቾችን አነጋግሯል። ሸማቾችም ከባለፉት ሳምንታት አንጻር በዚህ ሳምንት ያለው የቅዳሜና እሁድ ግብይት ላይ በተለይ ሽንኩርትና ቲማቲም ላይ ቅናሽ እንዳሳየ ለኤሜን ሀሳባቸውን አጋርተዋል። ያው ሞቶ ብር የምንገዛው በአምሳ ብር ግማሽ ልዩነት አለው የገበያው ማለት ነው። እኛ ደግሞ ቅዳሜ ቅዳሜ ከዚህ መጥተን ነው የምንገዛ እንጂ ከዛ ገዝተንም አያዋጣንም። በጣም አሪፍ ነው። ያው ሽንኩርቱ አምሳ ብር ነው ቲማቲሙ አምሳ ብር ነው። ሞተ ብር ነው እየገዛ ነው የነበር ነው። ያው ሁሉ ነገር ርካሽ ነው እና በዚህ ብትቀጥሉበት ታ ሀምሳ ብር ገብቷል። ሰላሳ ብር ገብቷል። ሰላሳ አምስት ብር ገብቷል። ይህ ነገር እንዴት ሊሆን ቻለ? እጅግ በጣም የሚገርም ነው ግን ህዝቡ በጣም ተጠቃሚ ይሆኗል። በዚህ አጋጣሚ በቅዳሜ ገበያ በቅዳሜ ገበያ ላይ ህዝብ በጣም ተጠቃሚ ነው ያለው። አሁን የቀረበው ብዛትም አለው ዋጋውም እጅግ በጣም ቅናሽ ነው እና እንዲቀጥል እንፈልጋለን። እዚ ከነዚህ ገበያዎች ለየት ያለ ስላለው በራሳችን ላይ ሚሻል ቦታ ላይ ሰልፍ ይዘን መግዛት እንችላለን ብለን ተሰልፈናል። ሰልፎን የሚወዳ ነገር የለም። ራሳችን ጠብቀን ተሰልፈን የ20 ብርና የ10 ብር ለውጥ ካለው ከብዛት ትንሽ ለውጥ ስላለ ኮይታ ስላለ እዛ ተሰልፈን እንገዛለን። አውርካሽ ነው ደህና ነው። ቲማቲምም ሽንኩርትም፣ ኳረትም፣ የተለያየ ቀይ ስርም ሁሉ ልጎመል የተለያየ ነገሮች በጣም ጥሩ ነው። ደስ የሚል ነገር ነው። የሚያስደስት ነገር ነው። አሁን ይሄ እኛ ለህዝቡ በጣም ነው በየቦታው በየአቅጣጫው ያለው ነገሮች የሚንቀሳቀሱ ነገሮች በጣም ጥሩ ነው ብለን እናስባለን። እንደዚህ አይነት የቅዳሜና እሁድ መገበያያ ስፍራዎች እፎይታ ስለሰጡን ተጠናክረው እንዲቀጥሉልን ሲሉ ሸማቾች ሀሳባቸውን አንስተዋል። አይ ቅዳሜና እሁድ ሁሉ ሰው ነው፣ እዚህ ሰፈር ሁሉ ሰው ቅዳሜን ጠብቆ ቅዳሜና እሁድ ጠብቆ ነው የሚገዛው። እኔም እራሱ እንደዛ ነኝ እና ያው አሪፍ ነው። በዚህ ብትቀጥሉ ደስ በግብይት ላይ በጣም ጥሩ ነው። በዚሁ ይቀጥል። የተለያዩትን ነገሮችንም እንደዚሁ እያቀረበ ስባለው በጣም መቀጠል እንዳለበት ነው። ህዝቡን ያረጋጋው ይሄ ነው፣ ይሄ ገበያ ነው ያረጋጋው እንጂ በሱቁ ብንሄድ በጣም ውድ ዋጋ ነው የምንገዛው፣ ነገር በጣም ውድ ዋጋ ነው። እስካሁን ባለፈው እስከ መቶ ብር ይሸጥ ነበር ትማቲም። አሁን እዚህ ጋር የሚሸጠው አምሳ ብር ነው አምሳ ብር አምሳ አምስት ብር ነው የሚሸጠው እና ጥሩ ገበያ ያለው በዚህ ይቀጠል ነው የምንለው። ጥሩ የሆነ አቅርቦት መኖሩን እና ለሸማቾችም በተመጣጣኝ ዋጋ እየሸጡ መሆኑን ነጋዴዎች ነግረውናል። በጣም በዝቅተኛ ዋጋ፣ በተመጣጣኝ ዋጋ ህብረተሰቡ እያገኘ እየተጠቀመ ነው። ሽንኩርትም እስከ ሀያ አምስት ብር ድረስ አለ፣ በበቂ ሁኔታ እየቀረበ ነው። ያው ህብረተሰቡ ደስተኛ ነው። እኛም በጥሩ ሁኔታ እያቀረብ ማህበረሰቡ እያገለግልን ያለነው የምታዩት መንገድ ጥራት ያለው ምርት ለማህበረሰቡ ተደራሽ እያደረግነን ነው። ደረጃቸውን የጠበቁ ከአትክልት እስከ ፍራፍሬ ድረስ በቃ ሁሉንም በሚባል ደረጃ ለማህበረሰቡ እዚሁ በቅናሽ ዋጋ ተመጣጣኝ በሆነ ኪስ በማይነካ መንገድ እያቀረብንን ነው የምንገኘው።